ይህን ምሳሌ እንስራ አብረን። የሚከተሉትን ቁጥሮች ጠተርን ግለጽ ይላል። በባዶ ቦታ ላይ መግባት ያለበትን ቁጥር ጸሐፍ ይላል። አሁን እዚህ ጋር እንደ ተርጓሚ ነው የምንሰራው። በሁለቱ መካከል ያለው ልዩነት ስንት ነው? አስር። ስለዚህ አሁን በሁለቱ መካከል ያለው ልዩነት አስር ስለሆነ አስር እንደ ህግ ነው የምትሆነው ማለት ነው። አሁን ከዚህ ቀጥሎ ያለውን ቁጥር ለማግኘት እላው ላይ አስር ደምራለው። ይኸው 35 ነው። ቀጥሎ ያለውን ለማግኘት እላው ላይ አስር ደምራለው። ይኸው 45 ነው እዚህ ጋር ያለውን ደግሞ ለማግኘት አላውል አስር ደምራለው አይደል? ስለዚህ ስንት ይሆናል? ሃምሳ አምስት ይሆናል ማለት ነው የዚህ መልስ። እሺ እዚኛው ጋር ደግሞ ስንመጣ፣ አሁን እዚህ ጋር የመጀመሪያው ያለው ሁለተኛው የለም። ስለዚህ ማወቅ አንችልም። በዚህ አሁን ሌላ ቦታ እንሄዳለን፣ እዚህ ጋር እንመጣለን። ይሄ ብቻ ነው አሁን ፍንጭ የሚሰጠን። እዚህ ጋር ራሱ የለም፣ ምንም ፍንጭ የለም። ስለዚህ እቺን ነው የምናገኘው ማለት ነው። አሁን መልሱን የምትነግረን እነ ሁለቱ ተከታታይ ቁጥሮች ናቸው ምክንያቱም በሁለቱ መካከል ያለው ልዩነት እንደ ህግ አድርገን ነው የምንወስደው። ይሄ ማለት ከዚህ በሁለቱ መካከል ያለው ልዩነት ስድስት ነው። ስለዚህ በስድስት ስድስት ነው እየጨመረ የሚመጣው የሚለውን ነገር ነው የምናየው። አሁን እዚህ ላይ ስድስት ስንጨምር፣ እዚህ ላይ ይሄንን እናገኛለን ማለት ነው። አሁን እዚህ ላይ ስድስት ስንደምር፣ ቀጥሎ ያለውን ቁጥር እናገኛለን። ስለዚህ ስንት ይሆናል ማለት ነው? 34 አሁን ደግሞ 34 ላይ ስድስት ስንጨምር፣ አርባ ላይ ስድስት ስንጨምር 46 አሁን እዚህ ላይ አርባ ስድስት ላይ ደግሞ ስድስት ስንጨምር ስንት ይሆናል? ሐምሳ ሁለት ሐምሳ ሁለት ላይ ደግሞ ስድስት ስንጨምር፣ ሐምሳ ስምንት ሐምሳ ስምንት ላይ ስድስት ስንጨምር ስንት ነው የሚሆነው? ሰባ አራት አይደል? ስልሳ አራት እዚህ ጋር ስልሳ አራት እንደዚህ ያለ ይሄዳል ማለት ነው። እንግዲህ ይሄ በዚህ መንገድ ነው የሚሰራው። መጽሐፉ ላይ ያለውንም አንብቦ ምሳሌ ሁለት ይላል። እዚህ ጋር ያለው ደግሞ ምሳሌ ሁለት አንድ አትሌት ለአምስት ቀናት አምስት ቀናት ለአምስት ቀናት የሩጫ ልምምድ ለማድረግ ፈለገ ወይም ፈለገች ይችላል። በመጀመሪያው ቀን አንድ ኪሎ ሜትር ይሄው በመጀመሪያው ቀን አንድ ኪሎ ሜትር ሮጠች። በሚቀጥሉት ቀናት ለአምስት ቀናት ማለት ነው ለሚቀጥሉት አምስት ቀናት እንደዚህ በሚቀጥሉት ቀናት ደግሞ በሚቀጥሉት ቀናት ደግሞ በየቀኑ ያለፈውን ቀን ርቀት እጥፍ ለመሮጥ ቢያቅድ ወይም ብታቅድ አትሌቷ ወይም አትሌቱ በአምስተኛው ቀን ስንት ኪሎ ሜትር ሮጣ? ይላል እዩ። በመጀመሪያው አንድ ነው። ከዛ በሚቀጥለው ደግሞ ይህንን እጥፍ ነው ማድረግ የፈለገው ሁለት ሆነ። አሁን እዚህ ጋር ከደረስን በኋላ ደግሞ በሚቀጥለው ቀን ይህንኑ ደግሞ ሁለትም በሁለት እጥፍ ነው የሚፈልገው ሁለት በሁለት አራት ይሆናል። አሁን ደግሞ በሚቀጥለው አሁን ሶስተኛው ቀን ላይ ያለ ነው አራተኛው ቀን ደግሞ የሚቀጥለው ቀን ደግሞ ይህንን እጥፍ ማድረግ ነው የፈለገው ስምንት አሁን አራተኛው ቀን አራተኛው ቀን ላይ ከደረሰ በኋላ ደግሞ ስምንትን ደግሞ በሁለት ስንት የሆነ አስራ ስድስት ስለዚህ በአምስተኛው ቀን በአምስተኛው ቀን ስንት ኪሎ ሜትር ሮጠ ነው የሚለው ስለዚህ በአምስተኛው ቀን አጠቃላይ የሮጠውን ከተጠየቃችሁ እንደዚህ እያንዳንዱ ትደምራላችሁ። ግን የተጠየቀው እዚህ ጋር አምስተኛ ተጠያቄው እንዳትሸወዱ፣ አሁን ትሸወዳላችሁ። ይህንኑ ምሳሌ እዚህ ጋር በአምስት ቀን ውስጥ ስንት ኪሎ ሜትር ሮጠ ቢልና እና በአምስተኛው ቀን የሚል አንድ አይደለም። በአምስተኛው ቀን አምስተኛው ቀን ነው። በአምስት ቀን ውስጥ ምን ያህል ሮጠ ከተባለ እያንዳንዱን መደመር ነው። ስለዚህ በአምስተኛው ስላለ 16 ኪሎ ሜትር ነው የሚሆነው ማለት ነው። መልመጃ አንድ ያው አንድ የምላችሁ እቺ አንዷ እዚህ ጋር አንድ ነጥብ አንድ ማለት አንድ ምዕራፍ ነው። ይሄ ምዕራፍ አንድ ነው። ይሄ ደግሞ የምዕራፍ አንድ የመጀመሪያው መልመጃ ማለት ነው። አንድ ነጥብ ስድስት ከተባለ ደግሞ የምዕራፍ አንድ ስድስተኛው መልመጃ ነው አንድ ነጥብ ስድስት ከተባለ፣ አንድ ነጥብ ሰባት ከተባለ እንደዛ ነው ሰባተኛው መልመጃ። እንደዚህ እያለ ነው የሚሄደው ማለት ነው። ሁለት ነጥብ አንድ ከተባለ ምዕራፍ ሁለት ነው። ሶስት ነጥብ አንድ ምዕራፍ ሶስት። ስለዚህ እቺ መጀመሪያ የምትነግረን ምንድን ነው ማለት ነው ምዕራፉን። ስለዚህ ይሄ መልመጃ እንዴ የመጀመሪያው የምዕራፍ አንድ የመጀመሪያው መልመጃ በባዶ ቦታ ላይ መግባት ያለባቸውን ቁጥሮች ጻፍ ይላል። ስለዚህ ሰባ አንድ አለ አሁን፣ ሁለት ሁለት ተከታታይ እንውሰድ። እዚህ ጋር ስንት ስንት ነው የጨመረው? አምስት። ስለዚህ ለምን ሰባ አንድ ላይ አምስት ሲደመር ሰባ ስድስት ስለሆነ፣ ስለዚህ በመሃል ያለው ሕግ ወይንም ደግሞ ትስስር ስድስት ነው ማለት ነው። ስለዚህ አምስት ነው አምስት ነው አምስት ነው ማለት ነው። ስለዚህ አምስት አምስት እየጨመረ ነው የሚሄደው። እዚህ ላይም አምስት ሲጨመር ሰማንያ ስንት ይሆናል ማለት ነው? ሰማንያ ስድስት ይሆናል። ዘጠና አንድ ነው መሆን ያለበት ይሄኛው። ስለዚህ እዚህ ጋ ዘጠና አንድ ነው የሚሆነው። ይሄ ይጠፋል መጥፋት አለበት፣ ይኛው መጥፋት አለበት። እሺ እዚህ ጋ ለላይ ደግሞ ስንመጣ ለላይ ከአስራሶስት ወደ 18 ስንት ነው የጨመረው? አምስት ነው። እዚህ ጋ ይሄኛው አስራሶስት ነው። ስለዚህ ከአስራሶስት ወደ 18 ሲሄድ አምስት ነው የጨመረው አይደል 18 ላይ አሁን ይሄ አምስት ስንት ነው እዚህ ላይ አምስት ሲጨምር 23 ሆነ። አሁን እኛ ምፈልገው ምንድን ነው? እነኚህን ሁለቱን ብቻ ነው ወይም ደግሞ እነኚህን ሁለቱን ብቻ ነው። ምክንያቱም ህጉን ለማወቅ ነው ጠተርኑን የጠተርኑን ህግ ለማወቅ ነው እየፈለግ ነው። ስለዚህ አምስት ከሆነ አይመለከተንም፣ በቃ እዚህ ላይ አምስት መጨመር ብቻ ነው የሚሆነው። ማለት 30 ይሆናል እዚህ ጋር እዚህ ላይ አምስት ስንጨምር ስንት ይሆናል ማለት ነው? እዚህ ላይ አምስት ስንጨምር 28 ይሆንልናል። ይሄ 28 ይሆናል ማለት ነው። በቃ እኛ አይመለከተንም ስለሌለው ይሄ አይመለከተንም። ወደዚህ እኛው ደግሞ ስንመጣ ይኸው እየቀነሰ ነው የሚመጣው። 28 አለ፣ 24 አለ፣ 20 አለ። አያችሁ እየቀነሰ ነው የመጣው። በስንት ነው የሚቀነሰው ነው አሁን ሀሳቡ፣ በስንት ነው የሚቀነሰው? ይሄ ከዚህ ወደዚህ ስንመጣ በስንት ነው የቀነሰው? በአራት አራት ነው የቀነሰው፣ ማይነስ ፎር። ከዛ አሁንም ከዚህ ላይ አራት ስንቀነስ ይኸው 20 አሁን አራት ነው የምንቀንሰው ማለት ነው። በቃ ሀያ ሲቀነስ አራት ስንት ሆነ? በጣም ቀላል ነው ልጆች፣ በጣም ቀላል። ይኸው ቀጣዩን ደግሞ አይመለከተም፣ ተሰርቷል። በቃ እኛም መስራት ያለብን ባዶ ቦታ ብቻ ነው። ወደዚህ ደግሞ እንመለሳለን። እዚህ ጋር መቶ አለ። አሁን እየጨመረ ነው የሚሄደው። ማስተዋል ያለብን ቁጥሩ እየጨመረ ነው እየቀነሰ ነው የሚሄደው የሚለውን ብቻ ነው የምናየው። አሁን ይሄ እየጨመረ ነው የሚሄደው ማለት ነው። ይሄኛው እየጨመረ ነው የሚሄደው ይሄ እየጨመረ ነው የሚሄደው ስለዚህ እየጨመረ ስለሄደ በስንት ነው የጨመረው ነው እዚህ ጋ ቀጥታ ወደዚህ ሲመጣ አስራ አምስት ነው የጨመረው። ይሄ አስራ አምስት እላው ላይ መቶ ላይ አስራ አምስት ሲጨመር መቶ አስራ አምስት ሆነ። መቶ አስራ አሁን እዚህ መቶ አስራ አምስት ላይ ደግሞ አስራ አምስት ሲጨመር መቶ ሰላሳ ሆነ። አሁን መቶ ሰላሳ ላይ አስራ አምስት ስንጨምር መቶ አርባ አምስት ይሆናል ማለት ነው። ይሄ መቶ አርባ አምስት ይሆናል። አሁን ደግሞ መቶ አርባ አምስት ላይ አስራ አምስት ሲጨመር መቶ ስልሳ ይሆናል ማለት ነው። 160 ይሆናል ማለት ነው። ስለዚህ አንደኛ ጥያቄ ያለቀ ማለት ነው። አሁን ወደ ሁለተኛ ጥያቄ እንሂድ። ሎሚ አንድን የልብ ወለድ መጽሐፍ በመጀመሪያው ቀን ሃያ አምስት ገጾችን አነበበች ይላል። ሰንጠረዥ ሰርተን እንደ ከዚህን ቀደሙ ማየት እንችላለን። ምን እናደርጋለን? ሰንጠረዥ እንስራ። ቀለ ሶስት ቀን ብቻ ነው ያነበበችው። ስለዚህ ሎሚ አንድ የልብወለድ ወለድ መጽሐፍ በመጀመሪያው ቀን 25 ገጾችን አነበበች። በሁለተኛው ቀን የመጀመሪያውን እጥፍ ስታነብ፣ ይኸው የመጀመሪያው እጥፍ ደግሞ 25 ነበር፣ እጥፉ 50 ሆነ። በሁለተኛው ቀን በሶስተኛው ቀን የሁለተኛውን ቀን እጥፍ የሁለተኛው ቀን ደግሞ 50 በሶስተኛው ቀን የሁለተኛውን ቀን እጥፍ ከሆነ 50 በሁለት መቶ መጽሐፉን አንብባ ጨረሰች ይላል። ሎሚ ያነበበችው መጽሐፍ ስንት ገጾች አያችሁ አይደለ? ቀደም እንዳልኳችሁ በሶስተኛው ቀን አይደለም የጠየቀው፣ በሶስተኛው ሳይሆን ያለ ነው። አሁን ሎሚ ያነበበችው መጽሐፍ ስንት ገጾች? ስለዚህ 25 ሲደመር 50 ሲደመር መቶ ነው የሚሆነው። 175 ይሆናል አይደል? 175 ገጾችን ያነበበችው ማለት ነው።